ሰላም ጤና ስቱዲዮ ቻናል ቤተሰብ ተከታታዮች የአዲስ ቅዳም ሰላማዊ ሰልፍ አኑ በትኛ ለው ብሎ እሱን በተመለከተ የምንዳስስ ጉዳይ ይሆናል። እንዲሁም በራያ ቆቦ የመንግስት የሰላም ጥሪ ተቀላቅለዋን በሰሜን ወሎም በተመሳሳይ መልኩ ከፍተኛ የሆነ አድማና ምንሻ ተመርቋ ማለት ነው። ከዚህ ጋር በተያዘ በተደረገ ኦፕሬሽን ከፍተኛ ኪሳራ ያስተናግደዋሉ ሁሉ እሱ የምንዳስስ ይሆናል። እንዲሁም የዶክተር አምባቸው ስድስተኛ ሙት ዓመት በተመለከተ ትንሽ ሲል አስታውሳችሁ ስረ ስራው ና ስረ ቆራጥ አመራሩ ና በዋነኛነት ዶክተር አምባቸው ከሚቲክ ላይ እንዲ እንዲሰራ ዶክተር አብይ ና በወቅቱ የነበረው ደመቀ መኮንን ጥያቄ ሲያቀርቡለት፣ ምክንያቱም ይህ ጥያቄ ያቀረቡለት ሚቲክ ህዋት ዘራርፎት ያኔ አደጋ ውስጥ ጥሎት በነበረበት ወቅት ዶክተር አምባቸው የማይፈራ ና ሞየውም ስለሚጋብዘው ቆራጥ ጀግና አመራር እንደመሆኑ መጠን እሱን ልናስገባው ብለው እንደነበረ፣ እሱ ግን ይህን አልቀበልም ክልሌ ማገልገል አለብኝ ብሎ ወደ አማራ ክልል እንደመጣ መረጃዎች በወቅቱ ሲከታተል ስለነበር ያመለክታል። ስለዚህ ዶክተር አምባቸው ከመጀመሩ ጀምሮ እጅግ ጠንካራ ቆራጥ አመራር እንደነበር ይታወቃል። አንድ ጥያቄ እዚህ ጋር መያዝ የሚያስፈልገው ዶክተር አምባቸው በአማራ ክልል ፕሬዚዳንት በነበረበት ጊዜ ሰላማዊ ሰልፍ ነበረ። ያም ሰላማዊ ሰልፍ እስካሁን ያዚህ ጋር አንድ ነገር መያዝ ያለብን መሪዎቻችን የመቀበል አባዚ አለብን። መሪዎቻችን እንቀበል ስናጣው ሙሾ ማውጣት ምን ትርጉም አለው? ዶክተር አምባቸው ያኔ ስልጣን በነበረበት ጊዜ ሰላማዊ ሰልፍ ነበር። የተፈናቀሉት ምክንያት በማድረግ እነሱ ግን እየሰሩ ነበረ። ስለሚፈናቀሉት የሚያፈናቅላቸው ሸኔ ነበር በወቅቱ በዛ ምክንያት ስለሚፈጠረው ጉዳይ በአጽንኦት እየሰሩ እያለ ሰላማዊ ሰልፍ ይወጡ ነበር። መሪዎቻችን እንቀበል። ከመሪዎቻችን ጎን ሆነን ጥያቄዎቻችን እንደውም አስፈላጊውን ስራ አብረን እንስራ። የሚያስፈልገው ይሄ ነው። ዛሬም ደግሞ ይህ ጥያቄ መሪዎቻችን አለመቀበል እስካሁን ደርሳለሁ። ስለዚህ አንድ ነገር እዚህ ማንሳት የምፈልግ በዋነኝነት ገዱ አንዳርጋቸው ጀነራል ሳምኖ ጽጌ አላሰረኝ ያለው ነው። ስልጣኗ የሌለቅ ጋ እከታተላለሁ እኮ እንደ ማንኛውም ዜጋ ውድ ኢትዮጵያና ትውልድ ኢትዮጵያ መረጃ ከመናገር ከመቀባጠር በፊት እንከታተል። ለማገናዘብ ይጠቅማል። ዶክተር አምባቸው የመጣበት እኮ ገዱ አንዳርጋቸው አርገች በራሱ ፍቃድ እኮ ነው ስልጣኑ የለቀቀ። ያ ደግሞ ጀነራል አሳምነው ጽጌ አላሰረኛለሁ ብሎ ለቀቀ፣ ወደ ፌዴራል ሄደ። ዛሬ ስልጣን ሲያጣ ደግሞ መልሶ ሰበብ መፍጠር ጀመረ። በቁርጠኝነት ያኔ ለምን አልሰራም? የጀነራል አሳምነው ጽጌ ስለፈራ አይደል የለቀቀ? እንዴ ግልጽ እኮ እሱ ነው የሚያመላክተው። ዶክተር አምባቸው ከመጣ በኋላ በቆራጥነት የሚሰራ በትውትንነት የሚሰራ ሰው ነው። ኢቨን እንኳን የአማራ ተወላጆችን አዲስ አበባ ዩኒቨርሲቲ ሊሰበስባቸው እንደነበረ አታሳውሱም። የምታዩት ሰዎች ወይም መረጃው ስላለ ማየት ትችላላችሁ። ስለዚህ እንደዚህ አይነት እስከ ታች ወርዶ የሚሰራ ነው። ኢቨን እንኳን ልባችን እንደ መልካችን ጥቁር አይደለም ያለ ሰው ነው። ስለዚህ ምን ያህ አይነት ስብዕና እንዳለ በአጭሩ በጣም ነው የሚገርመኝ እና እዚህ ጋር መናገንፈድ መሪዎቻችን ስናጣ ሙሾ ከማውጣት በእጃችን ያሉ መሪዎቻችን እንጠቀም። ዛሬም ይሄን አይነት አባዜ አለብኝ። አሁን ለምሳሌ በትናንትናው ዕለት ሰላማዊ ሰልፍ በአዲስ ቅዳም ነበረ። ፋኖች ምን አሉ? ሰላማዊን ሰልፍ በትነናል። አይ ወንብድና ስራ ነው። እኔ ውጭ ላይ አሁን ያሉ ሰዎችን አንድ ኢንተርቪው ስደተኛ ነው። ወንጀል ብሰራ ራሱ አትደበደብም ማለት ፖሊስ ይዛህን አይነካ። ምን ያህል ህግ እንደሚያከብሩ እነዚህ ደግሞ ሰላማዊ ሰልፍ ወጣ ብለው የወንብድና ስራ ም ምንም ማለት ነው። የእኛ የአማራ ልጆችን እ ለ ሲሉት ነበረ ፋኖ ህዝባዊ ኃይል የአማራ ህዝብ የአማራ ልጅ ሀሳቡን በሀሳብ መግለጽ መብት አለው። ግን አላደረጉትም። ኢብን እንኳን ምን ያህል ስለ ህገ ወጥ ድርጊታቸው በግልጽ እያሳዩበት ነው እንጂ ሰላማዊ ሰልፍ አልተበተንም በአዲስ ቅዳም፣ በእንጅባራ፣ በተለያየ ወረዳ ከተሞች እንደተካሄደ ዘግበናል። ምንም እንደውም ተንቀሳቃሽ ቪዲዮ ሁሉ ወጥቷል። ስለዚህ እንደዚህ አይነት ውንብድና ስራ አይጠቅምም። ወደ ዋናው ቁም ነገራችን አሁን የምናልፍና በራያ ቆቦ የ የአውሳ ጃኖ ክፍለ ጦር ተብሎ በሚታወቅ አባል የነበረ እስከነ ሙጭጥቁ የመንግስትን ሰላም ጥሪ ተቀላቅሏ ማለት ነው 83 ጥይት ፍሬ አንድ ክላሽ እና ሶስት የእጅ ቦንቦችን እንደያዘ ማለት ነው የመንግስትን ሰላም ጥሪ ተቀላቀለ። እናመሰግናለን። ሌላኛው ጉዳይ በሰሜን ወሎ በርካታ የአድማ ብትንና ምንሾች ተመርቋል። በዚህም ደግሞ በተመረቁበት አካባቢ በተደረገ ኦፕሬሽን ወደ አምስት የሚሆኑ በቁጥጥ ስር እንደ ዋሉ መረጆች ያመላክታል ማለት ነው። ስለዚህ የሚያስፈልገው ሰላም ነው። አንደኛው በትናንትናውና በዛሬው ሁለት መንገድ ያመላክታል። ህዝቡ ግልብጦ ለሰላማዊ ሰልፍ መውጣቱ ፋኑ ይበቃሃን እየተባልክ ነው። ሌላኛው በርካታ ምንሻና አድማብት ወደዚህ ወደ ስልጠና ካምፕ ገብተው መሰልጠናቸው መረቃቸው መመረቃቸው አሁንም ፋኖ ይበቃን ወደኛ ተመልስ እያለ ነው። ስለዚህ በሌላም መልክቱ ስለ ሰላማዊ ሰልፍ፣ ስለ አድማ ምርቃን፣ እነዚህ የምንመለከተው ወደኛ ነው፣ ይበቃን፣ ይሄ ሁሉ ሰበብ የመጣው ለእናንተ ነው የሚል ነው። መንግስትኮ ምንሻና ማለት ልዩ ኃይል የበተነበት ትልቁ ሚስጥር የክልሉ ኢኮኖሚ እንዳይጎዳ ኮ ነው እንደግ ኮ ነው። ሲቀጥል ደግሞ የክልሎች ጡንቻ መጠንከር የለበትም አንድ የፌዴራል ጡንቻ መኖር ያለበት እንደ ሀገርም። ሲቀጥል ደግሞ የክልሎች ጎጠኝነት እንዳይኖር ይሄ ግንዛቤ ውስጥ ኮ ያደረገ ነው፣ እጅግ የሚንበረታታ ነው። ነገር ግን እኛ ነገር መብላት ስለምንፈልግ እንጠመዝዛለን። ነገር ከመብላት ስራ ብንሰራ ነው የሚጠቅመን፣ አይጠቅመን ስለዚህ ውድ ኢትዮጵያውያን ና ትውልድ ኢትዮጵያ አገር ምንወድ ሁሉ ከዘረኝነት እንጽዳ፣ ነገር ከማጣመም እንጽዳ። ነገር ማጣመም በጣም ቀላል ነው። ሰው በመፈለግ ነው። ሰው ቤተሰብ መምራት አቅቶት በነገር ይፋታ አይደል? እንኳ ትልቅ ግዙፍ ኢትዮጵያን የሚያህል ሀገር። ስለዚህ ውድ ኢትዮጵያውያን ና ትውልድ ኢትዮጵያውያን ባለምዳርቻ ያላችሁ ሁሉ ለሰላም ዘብ እንቁም፣ ለሰላም ዘብ እንቁም። ስለዚህ የዶክተር አምባቸውን ፋውንዴሽን በተመለከተ በተለያየ በትውልድ ቦታው በኳስ ጨዋታ አሳልፎታን በጎንደር ማለት ነው። እንዲሁም ደግሞ በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ውስጥ ችግኝ ተከላ እሳቢ በማድረግ ተካሂደዋል። እንዲሁም ደግሞ ይህ ፋውንዴሽኑ የዶክተር አምባቸው የተቋቋሙ ፋውንዴሽን በጥናትና ምርምር የታገዘ እየሰራ መሆኑም ተገልጿል ማለት ነው። ስለዚህ ዶክተር አምባቸው ስራ ሁሌ የሚኖር ነው። ሁሌ በጣም የሚገርም ደፋር ጀግና፣ ትክክለኛ መንገድ የሚሰራ ሰው ነበር። ግን በእጃችን እያለግን ግን አልተጠቀምንበትም። ሰላሙ ሰልፍ እየወጣ እናምጽበት ነበር። ስለዚህ ውድ ኢትዮጵያውያን፣ ከእጃችን ያሉ መሪዎቻችን እንጠቀምባቸው። የሕዝብ ጥያቄ በአንድ ጀንበር ሁሉ አይመለስም። ይሄ ግልጽ ነው። ሰው ቤተሰብ መምራት እያቃቱ ይፋታ አይደል እንዴ? እንኳ ሀገርን ያክል። ስለዚህ በዚህ ብንገነዘው መልካም ነው። ላለው ኢትዮጵያ ለዘላለም ትኖር። ዘረኝነት ይጥፋ። በአማራም ይሁን በኦሮሞም ይሁን በትግሬ የሚሆን ዘረኝነት ይጥፋ አይጠቅምም አይጠቅምም ይሄ ጎጣ ፖለቲካ አይጠቅምም ህወሀቶች ዛሬም እስካሁን ደርስ እንቅልፋቸውን አልተኙም እኮ አሁን ህወሀት በጣም እየዘረፍ ያለው ምንድን ነው ለእሱ ታጣቂ ቡድን ለመክፈል ደሞዝ የስንቁን ለማቃበል አሁን እንደውም ጥያቄ ውስጥ ገብቷል ጥያቄ ውስጥ ገብቷል ያስታጠቀሆነ ሀይል ለመመገብና ደሞዝ ለመክፈል በቂ በጀት ስላነሰው ስለዚህ ዘረፋውን አሁን አጧጥፎ ይቀጥላል ማለት እኮ ነው ኢቨን፣ እንኳን ለእርዳታ የገባውን እኮ የዘረፈው ቡድን እኮ ነው። ለትግራይ ለተፈናቀሉ ለረሀብተኞች ዩኒሴፍ እርዳታ ሲያደርግ ያን ዘርፎ እኮ ለራሱ ታጣቂ ቡድን እንትን ያቀረበ እኮ ነው። ስለዚህ እንደዚህ አይነት ምን ያደርጋን? ለትግራይ የነጻወጣሉ ማለት ነው አማራን ነጻወጣሉ ማለት ነው። ሰላማዊ ሰልፍ ነው እንትን በማለት ውንብድና በመስራት። ስለዚህ ለኢትዮጵያ የሚያስፈለጋት ቁጥር አንድ ሰላም። እናንተ ጎጠኞች ረፉ! ትልቁ ሚስጥር ይሄ ነው የሚጠቅመው። በሌላ ቪዲዮ ስንገናኝ ቻው።